በስመ አብ ወወልድ ወንፈስ ቅዱስ አቦ አምላክ አሜን። ስለ ዝሙት ኃጢአት። ኃጢአትን የሚያመጧት ሁለት ናቸው፣ ሶስተኛው ግን ሞትን ያመጣል። ቁጡ ሰውነትን እንደሚቃጠል እሳት ናት። እስክታሰጥ ሞት ድረስ አትበርድም። በሰውነቱም የሚፈሰውን እሳትን እስክያቃጥልላት ድረስ አተውም። ለሴሰኛ ሰው እህሉ ሁሉ ይጣፍጠዋል፣ እስኪሞትም ድረስ አያርፍም። ሚስቱን ትቶ የሚሄድ ሰው በልቡ ጊዜው ጨለማ ነው፣ የሚያየኝም የለም፣ አጥር ይጋርደኛል፣ ከዚህም በኋላ ምን እፈራለሁ? የሚያውቀኝም የለም፣ ልዑልም ኃጢአቴን ይዘነጋልኛል፣ አያስብብኝም ይላል። ነገር ግን እንዳያየው የሰው የሰው ዓይንን ይፈራል የእግዚአብሔርም ዓይን ከፀሐይ መቶ ሺ ጊዜ እንደሚያበራ የሰውም ስራ ሁሉ እንደሚያይ ተሰውሮ የሚሰራንም ስራ ሁሉ እንደሚያውቅ አያውቅም። ሁሉንም ከመፈጠሩ በፊት በእርሱ ዘንድ የታወቀ ነው። ከጨረሰም በኋላ እንዲህ አደርገዋል በከተማም መካከል ይበቀለዋል ባልተጠረጠረበትም ቦታ ያጠፋዋል። ባሏን ትታ የምትሄድ ሴት እንዲሁ ናት። ከሌላ ወንድ ልጅን ትወልዳለች። በእግዚአብሔርም አንዲት ክደት አደረገች፣ ሁለተኛም ባሏን ከዳችው፣ ሦስተኛም በሴሴተኝነቷ ሰረቀች፣ ከሌላ ወንድም ልጅ ወለደች። እንዲሁም ያለችው ሴት ትዋረዳለች፣ በልጆቿም ትገረፋለች። ዘሮቿ ይጠፋሉ። ቅርንጫፎቿም አያፈሩም። ስም አጠራሯም የተረገመ ይሆናል። ለቤቷም መርገምን ታወርሳለች። መርገሟና ውርደቷ ለዘላለም አይጠፋም። ያያት ሁሉ እግዚአብሔርን ከመፍራት የሚበልጥ እግዚአብሔርን ሕግ ከመቀመጥ የሚጣፍጥ እንደሌለ ያውቃሉ። አቤቱ አባት ሕይወቴ ፈጣሪ በእነርሱ ምክር አትጣለኝ፣ በእነርሱም እንዳልጠፋ አትለየኝ። ልቦናዬ ማን በመከረልኝ፣ ድንቁርናዬ ይተወኝ ዘንድ በተናገሩብኝ ነገር ግን እንዳይነሱኝ። ለልቦናዬ ጥበብን ማን ባስተማራት፣ በደሌ እንዳይበዛብኝ ኃጢአትም እንዳይበረክትብኝ፣ በጠላቶቼም ፊት እንዳልወድቅ፣ ጠላቶቼም በእኔ ጥፋት ደስ እንዳይላቸው። ጌታዬ አባት የሕይወት ፈጣሪ ሆይ! ዓይኔን የሚያስታት ነገርን አታምጣብኝ። መጎንጀትነትንም ከኔ አርቅልኝ። ጥጋብ አይምጣብኝ። ቁጣም አያስቀናኝ። በክፉ ሰውም አሳልፈ አትስጠኝ።